ሰላሙ አሌይኩም ቤተሰቦች እንደምን አላችሁ? እንዴት ናችሁ? ደህና ነኝ እኔ አልሐምዱሊላህ። እንግዲህ እዚህ ጋር እንደምታዩት ከሰራኋቸው ስራዎች ውስጥ ነው፣ የትኛውን እንደወደዳችሁት ትነግሩኝ ያላችሁ ማለት ነው። ማሰራትም የፈለጋችሁ በትዕዛዝ ሰራላችኋለሁ። ያለሁ ጅዳ ነው። ቁጥርም ካስፈለጋችሁ ዜሮ አምስት አምስት ስልሳ አንድ ዘጠና አንድ ስምንት ሀያ ሶስት ትደውሉልኝ። አላችሁበት ድረስ ሰርቼ አስረክባችኋለሁ። እንዲሁም ደግሞ እንዲሁም ደግሞ ሌላ ቦታ ሆናችሁ ዳንቴል ወደ ኢትዮጵያ መላክ ከፈለጋችሁ ወደ ኢትዮጵያ እልክላችኋለሁኝ ማለት ነው። ከእናንተ የሚጠበቀው ያው በሰጠኋችሁ የስልክ ቁጥር እየደወላችሁ ማዘዝ ነው ማለት ነው። እዚህ ጋር እንግዲህ ያው እንዳያችኋቸው በጣም በጣም ቆንጆ ቆንጆ ዳንቴሎች ናቸው። ለቡፌ ብትሉ፣ ለትሪ ብትሉ፣ ለሶፋ ለፈለጋችሁት ነገር ነው የሚሆነው። ሹራብ ከፈለጋችሁ ለልጆቻችሁ ለራሳችሁ ቀሚስ ከፈለጋችሁ፣ ሹራብ ከፈለጋችሁ፣ ኮፍያ ከፈለጋችሁ፣ ስካርብ ከፈለጋችሁ፣ እንደዚህም የእናቶች ሹራብ ማሰራት ለምትፈልጉ ሁሉንም ሰራለሁ ማለት ነው። እንግዲህ ሁለገብ ብትሉኝ ስሜ ይሆናል። ሊመር ለእኔ ስም ይመጥናል ብዬ አስባለሁ አይደል? ይኸው በቃ ለራስ ስም ሲወጣ አያሳንሱ ነው የሚባለው። እናም እንግዲህ እዚህ ጋር እንደምታዩዋቸው የተለያዩ ዳንቴሎችን አሳይቻችኋለሁ። እዚህ ጋር እንደምታዩት ሹራብ የልጅ ሹራብ ነው። ከፈለጋችሁ ለሕፃናቶች ማቀፊያ ከነ ፍራሻቸው ምናምን ትሰራላችሁ ከፈለጋችሁ። እዚህ ጋር ደግሞ ቁምጣ አለ። እንደምታዩት ቆንጅዬ ቁምጣ ነች። መልበሻ ደግሞ አላት ከላይ ይሄ ያያችሁት ነው። በቃ እዚህ ጋር ይሄ የሶፋ ነው። የተለያየውን እንዳሳያችሁ ብዬ ነው። ሌሎቹን ጣልጣል ማድርጋቸው ማለት ነው፣ የተመሳሳይ ናቸው። ያው የታዘዝኩት ለሶፋ የታዘዝኩት ነው ማለት ነው። እዚህ ጋር ደግሞ በጣም የሚያምር ቦኔት ኮፊታ አለ ማለት ነው። እንደምታዩት እዩልኝማ፣ እዩትማ፣ እዩትማ፣ ያው ይኸው ቆይ አሁን በደንብ አስተካከየው። ሂጃቤን ምናምን አበላሽቷል። ና እሱን አስተካከልኩት ምናምን፣ እንደዚህ እንደዚህ በቃ አማረብኝ። ከዛ በኋላ እዚህ ጋር ደግሞ የሰራሁትን ሹራብ አሳያዋችሁ። ይሄ ለእኔ የተሰራ ሹራብ ነው፣ እንደምታዩት በጣም ነው ደስ የሚለው። እናንተም ደግሞ በፈልጋችሁት አይነት ከለር እንድሰራ ካዘዛችሁኝ ሰራለሁ ማለት ነው። ይ እዚህ ጋር ደግሞ እንደ መስተካከል እያልኩኝ ነው። ያው ኮፊያውና ሂጃቡ በትክክል መስቶት ላይ ስላለበስኩት ምለብሰው በካሜራው ስለነበረ ለዛ ነው ማለት ነው። ያው ትንሽ ከፍና ዝቅ ብሏል። ይሄ ደግሞ እዚህ ጋር ጽጌረዳ ነው። በግልባጩም በዚህኛው ማልበስ ትችላላችሁ። በጣም የሚያምር ዳንቴል ነው ማለት ነው። ማሰራት የምትፈልጉትን እዛዙኝ ብያለሁ። እንዳልኩት ይሄ እዚህ ጋር አረንጓዴ፣ ቢጫ፣ ቀይ ሀገራችሁን የመሰለ እንድሰራ ከፈለጋችሁ፣ ይሄ የሮክቦት ነው። እዚህ ጋር ደግሞ ለእንጀራ መሶብ የሚሆን ቋ ያሳያችኋል ባንዲራ። ይሄ የቁምጣዋ መልበሻ ነው። ከዛ አሁን ይሄ የእንጀራ መሶብ ነው ያያችሁት። ተመሳሳይ በአረንጓዴ ቢጫ፣ ቀይ የተሰራ ነው ማለት ነው። እናንተም በምትፈልጉት ከለር እንድሰራላችሁ ከፈለጋችሁ ታዙኛላችሁ። እዚህ ጋር ደግሞ ልብ ቅርጽ፣ በልብ ቅርጽ ለትራስ ይሆናል ለፈለግ፣ እንደዚህ ደግሞ እንትኑ ይስተካከልለትና ከላይ የሚለበስ ይሆናል ማለት ነው። እናንተ እንደፈለጋችሁ ማድረግ ትችላላችሁ ለማለት ነው። እያችኋት ይቼ የሶፋ ነች አታምርም? አታምርሞኝ? በጣም ነው የምታምረው። ያው ብዙ ናቸው ያሉት ስራ ይሄ አያችሁት፣ ሁለቱም አንድ አይነት ነው። ለፈለጋችሁት ነገር የሚሆን ነው። እኔ ጋ ግን አሁን የጀመርኩት ሹራብ ለመስራት ነው፣ እንደዚህ ያረኩት። እናንተ ለፈለጋችሁት ነገር ማድረግ ትችላላችሁ። የትሪ መሆን ይችላል፣ የረኮቦት መሆን ይችላል፣ ለፈለጋችሁት የሚሆን ነው። ይሄ ደግሞ አያችሁት በጣው ላይ ተሰራ ነው። ይሄው ሁሉንም እንግዲህ በአንድ ላይ እዚህ ላሳያችሁ ነው ማለት ነው። ሁሉንም ሰበሰብኩት፣ አመጣሁት እንደዚህ ያረኩት። ይሄው መያዝ ራሱ አልቻልኩም። ይሄ ነው እንግዲህ በጣም ነው ደስ የሚለው። ሁላችሁም እያያችሁ ማሰራት ትችላላችሁ ማለት ነው። ያው ይሄው እንዲህ አምሮበት ፏ ብሏል። እና ያው እናንተም እንደዚህ አርጋችሁ እንድታሰሩኝ ስል በትህትና ጠይቃለው እህቶች፣ አባቶች፣ ወንድሞች፣ አክስቶቼ ማለት ነው። ሌላም የምጨምርላችሁ ነገር ምን አለ ደግሞ ይሄው ለጌጥ የምትሆን ጣውላ ላይ ወይም ደግሞ ሸልፍ ላይ ከላይ ቁጭ ማለት ትችላለች። በጣም ነው የምታምረው። በፈለጋችሁት ከለር ማሰራት ትችላላችሁ ማለት ነው። እንደምታየው አትበቃቸው ዘንቢል ነች። በጣም ነው የሚያምረው። እዚህ ደግሞ በፒንክና ና ነጭ ሰርቻለውኝ። ይሄ ገና አልተጨረሰም። ዘንቢሏ ብቻ ነች የተሰራችው። ዘንቢሏን ብቻ ነው የሰራኋት። ያው እናንተ እንግዲህ እንደፈለጋችሁ አርጋችሁ መስራት ትችላላችሁ፣ በፈለጋችሁት ከለር ማለት ነው። እንደምታዩት ጌጥ ናቸው። በጣም ነው የምታምረው። ያው ይሄ በሽሮማ እና በቀይ የተሰራ ነው። ያቺኛዋ በቢጫ እና በነጭ ሙል፣ በፒንክ እና ነጭ የፈለጋችሁት መስራት ትችላላችሁ ማለት ነው። እናንተ በዚህ ያምራል የምትሉትን ከለር መርጣችሁ መስራት ትችላላችሁ ማለት ነው። በጣም ቀላል ነው። አሰራሩንም ከፈለጋችሁ ላሳያችሁ እችላለሁ። በጣም ቆንጆ ስራ ነው። ይሄንን ደግሞ ከአጣጠፍኩት በኋላ ለባለቤቷ ልሰጣት ስለሆነ ያው ወደ ኪስ እየገቡ ናቸው። በአንድ ላይ ሊቀርጻቸው ብዬ ነው ማለት ነው። እንደዚህ ያረኩት እና በጣም ቆንጆ ቆንጆ ስራዎችን እሰራላችኋለሁ ማለት ነው። እና እንደዚህ ውብ የሆኑ ስራዎችን ማሰራት ትችላላችሁ። ዘዙኝ፣ እንደዚህ ቆንጆ አርጌ ይሰራላችኋለ። የጥርት ድምቅ ሽብርቅ ያለ ስራ ነው ማለት ነው። ይሄንን ይመስላል። ያው እንደምታበረታቱኝ ተስፋ አደርጋለሁ።